የአንድ ፍሪጅ ዋና ወይም ልቡ ኮምፕረሰሩ ነው። ስለዚህ ኮምፕረሰሩ የመበላሸት የሆነ ነገር የመሆን እድል ስለሚኖረው የኮምፕረሰር ዋረንቲ መቀበላችሁን እንዳትረሱ፣ ሲበላሽ የጥገና አገልግሎት እንድታገኙ። እነዚህ ፍሪጆች ምርጥና ጥሩ ይባላሉ። ያላቸው ሙቀት እና የሚሰሩበትን ሁኔታ በፋናቸው ምክንያት እንዲዳረስ ያደርጋሉ። ይሄ ማለት በረዶን አይጋግርም። ስለዚህ በፈለጋችሁበት ጊዜ በውስጡ ያለውን የሰራችሁትን ምግብ መጠቀም እንዲችሉ ያደርጋል። የምትጠቀሙበት ፍሪጅ እንደ ብራንዱ ይለያያል። ብራንዱም ኳሊቲ ሆነ ማለት አሪፍ እቃ ነው ማለት አይደለም። አሪፍ ፐርፎርማንስ ኢነርጂ ሴቨር እንዲሆን የምናወጣውን የኤሌክትሪክ አቅም እንዲወሰንልንና በውስጣቸው የመቃጠል የመበላሸት እድላቸውን በጣም ይቀንስልናል። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። በአዲስ አበባ ከተማ እምብርት በሆነች ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሀል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሴምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30 ፐርሰንት የዋጋ ቅናሽ እንዲሁም በ5 ፐርሰንት ቅድመ ክፍያ ብቻ 60 40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ዘንድሮት መተና አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበን አቅርበንሎታል ታዲያ ምን ይጠብቃሉ እሱም መጥተው የዚህ ዕድል ተጠቃሚ ይሁን ጎበዞች ነጋቸውን ዛሬ እውን ያደርጋሉ ለበለጠ መረጃ እታች ባለው ስልክ ይደውሉ ጊፍት ሪል ስቴት ማህበረሰብን እንገነባለን ሰላም ጤና ያስጥልን። የተወደዳችሁ የትርታ ቢዝነስ ሪቪው ተመልካቾቻችን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደሚታወቀው ከብዙ ቆይታ በኋላ ዛሬ መጥቻለሁ። ዛሬ የሚመጣውበት አንድ ጉዳይ ምንድን ነው? ማሽነሪዎችን ሪቪው ለማድረግ ነው የመጠ ነው። ፍሪጅን ከመግዛታችሁ በፊት ምንድን ነው ማወቅ ያለባችሁ የሚለውን በጣም በጣም በጣም ወሳኝ ወሳኝ የሆኑ ጉዳዮችን እነግራቸዋለሁ። እስከ መጨረሻው ከተከታተላችሁ በጣም ብዙ ታተርፋላችሁ። የምትገዙትን ፍሪጅ አውቃችሁ ለይታችሁ መግዛት እንዲችሉ ጠቅለል ያለ ትክክለኛ መረጃ ሰጣቸው አለው ማለት ነው እንግዲህ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 90 ፐርሰንት በላይ የሆናችሁ ተመልካቾቻችን ሰብስክራይብ ሳታደርጉ ነው ቪዲዮችን የምታዩት። ስለዚህ ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ በማድረግ ጀምሩ፣ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ በመጀመሪያ ማወቅ ያለብን በጣም ወሳኙ ጉዳይ ምንድን ነው? የፍሪጅን ሳይዝ መለየት ይኖርብናል። ይሄ ማለት እንዴት ነው? አንደኛ ካላችሁ የገንዘብ መጠን አንጻር፣ ሁለተኛው ጉዳይ ደግሞ ምንድን ነው ካላችሁ የቦታ ሁኔታ አንጻር ተመልክታችሁ የምትገዙትን ፍሪጅ ሳይዙን ተወስናላችሁ ማለት ነው። ይሄን ስንል ምንድን ነው፣ አንዳንድ ቦታ ላይ ተመልክተን ከሆነ ኪችን ካቢኔት ይሰራላቸውና የሚሰራላቸው ኪችን ካቢኔት የራሱን የሆነ ፍሪጅ እንዲያስቀምጥ ወይም በተቀመጠለት ሳይዝ ስታንዳርድ መሰረት ኪችን ካቢኔት ስፔስ ይሰራል። ስለዚህ በዛ ስፔስ ላይ የምትገዙትን ፍሪጅ ተወስናላችሁ ይችላላችሁ ማለት ነው። ለዛ ነው ሳይዝ ልንል የቻል ነው። ሌላኛው ጉዳይ ደግሞ ምንድን ነው ሳይዝ ሲባል በቤተሰባችሁ ብዛት አንጻር የምትገዙትን ፍሪጅ ትወስናላችሁ። ይህን ልነግራችሁ እችላለሁ፣ ምክንያቱም እዚጋ ያስቀመጥኩላችሁ ዝርዝር ሀሳብ አለ። ይሄም ዝርዝር ሀሳብ ምንድን ነው፣ አንደኛ ላጤ ሊጠቀሙ የሚችለው ፍሪጅ እና በዛ ያለ ፋሚሊ ያለው ሰው የሚጠቀሙ ፍሪጅ ይለያያል። ሰው አንደኛው ምንድን ነው አንድና ሁለት ሰው ያለበት ቤት ውስጥ የምትጠቀሙት የፍሪጅ አይነት ወይም ሳይዝ ምንድን ነው ከ150 እስከ 250 ሊትር መያዝ የሚችሉ ፍሪጆችን ብትጠቀሙ በጣም ተመራ ተደራጅ ይሆናል። ይህን ያልኩበት ምክንያት ምንድን ነው? አንደኛው የቤተሰባቸው ብዛት ማተር ስለሚያደርግ የምትፈልጉት ፍሪጅ በጣም ትልቅ መሆን የለበትም። በዛው ልክ ደግሞ ብሩም ከፍ ስለሚል ማድረግ ያለባችሁ ነገር ምንድን ነው፣ የምትፈልጉትን ፍሪጅ በሊትራችሁ ልክ አድርጋችሁ ትጠቀማላችሁ ማለት ነው። ሌላኛው ሁለተኛው ሳይዝ ከሶስት እስከ አራት ይህ ማለት ሶስት ሰው ወይም አራት ሰው ያለበት ፋሚሊ ውስጥ የምትጠቀሙት አይነት ፍሪጅ ምንድን ነው፣ ከ250 ሊትር እስከ 400 ሊትር ያላቸውን ፍሪጆች ብትጠቀሙ ይመረጣል። ይሄ ማለት ስታንዳርድ አይደለም። ከአራትም ከአምስትም ከዚያም በላይ ፋሚሊ ያለበት ቤት ውስጥ እንደዛ አይነት ፍሪጅ ብትጠቀሙ በጣም ተመራጭ ነው፣ ሴፍ ይሆናል። የምትፈልጉትን እቃ ሁሉ አስገብታችሁ መጠቀም እንድችሉ ያደርጋል ማለት ነው። ሌላኛው ደግሞ ምንድነው፣ ከ400 ሊትር በላይ ያሉ ፍሪጆች የምትጠቀሙ ፋሚሊዎች፣ ከፍ ያለ ቤተሰብ፣ በዛ ያለ ቤተሰብ ያላችሁ ሰዎች እንደዛ አይነት ፍሪጆች ብትጠቀሙ በጣም አሪፍ ነው። ይህን ስንል ደግሞ አሉ በጣም አሪፍ የሚባሉ ከፍተኛ ሳይዝ ያላቸው ፍሪጆች ማለት ለቤተሰብ ብቻ ተብሎ የሚሰሩ ፍሪጆች አሉ። ስለዚህ እንደዛ አይነት ፍሪጆች ብትጠቀሙ በጣም ተመራጭ ይሆናል ማለት ነው። ይህን ስላችሁ በዚህ የተወሰነ አይደለም። ይህንን የፍሪጆቹ ሳይዝ ወይም ሊትር ብዛታቸው የቤተሰቦቻችንን ብዛት ልክ ይወስናል ማለት አይደለም። አብዛኛው ሰው እንደምናውቀው እቃን የሚገዛው ካለው ገንዘብ አንጻር ስለሆነ እናንተም ለይታችሁ አይታችሁ መግዛት ትችላላችሁ ብላለሁ። ሌላኛው በጣም በጣም በጣም ወሳኙ ጉዳይ ምንድን ነው? ኢነርጂ ኤፊሽንሲ ወይም ኤነርጂ የሚጠቀሙት የኤሌክትሪክ ኃይል ብዛት በጣም ወሳኝ ነው። ይሄ ማለት ምንድን ነው? ብዙ አይነት ክፍያ እንድታወጡ፣ ብዙ አይነት ወጪዎችን እንድታወጡ ያደርጋል። በዛ ልክ ደግሞ የተመጣጠነ ኤሌክትሪክ የለንም፣ እንደ ሀገራችን የመጥፋት የመሄድ ነገር አለው ያለው መብራቱ። ስለዚህ ከዛ አንጻር የምትጠቀሙበት ፍሪጅ ራሳችሁ ለይታችሁ ሳይዙን ወይም የኢነርጂውን አቅም ለይታችሁ ብትጠቀሙ በጣም ተመራጭ ነው ብዬ አስባለሁ። ሌላኛውና በጣም በጣም በጣም ወሳኙ ጉዳይ ምንድን ነው? ፍሪጅ ስገዙ ምን አይነት ፍሪጅ ነው መግዛት ያለብን የሚለው መለየት አለባችሁ። ይህ ማለት ባጭሩ በሁለት ከፍለን ፍሪጆችን መጠቀም ይኖርብናል ብዬ አስባለሁ። እንደ ሁኔታችሁና እንደ አቅማችሁ ማለት ነው። አንደኛው ፋን ያላቸው፣ ሁለተኛ ደግሞ ፋን የሌላቸው ፍሪጆች አሉ። ስለዚህ ፋን ያላቸውንና ፋን የሌላቸውን ልዩነታቸውን ልንገራችሁ ግልጽ አድርጌ አሳጥሬ ማለት ነው አንደኛው ጉዳይ ምንድን ነው ፋን ያላቸው ፍሪጆች እነሱ የሚሰሩት በውስጣቸው በተገጠመላቸው ፋን ያላቸውን ሙቀት እና የሚሰሩበትን ሁኔታ በፋናቸው ምክንያት እንዲዳረስ ያደርጋሉ ይሄ ማለት በረዶን አይጋግርም ስለዚህ በፈለጋችሁበት ጊዜ በውስጡ ያለውን የሰራችሁትን ምግብ መጠቀም እንዲችሉ ያደርጋል ማለት ነው ፋን የሌላቸው ፍሪጆች ሲሆኑ ዳይሬክት ምንድን ነው የሚያቀዘቅዙት በውስጣቸው በሚፈጥሩት በረዶ ነው ስለዚህ በረዶን ሲፈጥሩ ምንድን ነው በውስጡ ያለ ምግብ ሽታን የመፍጠር እድሉ በጣም ከፍተኛ ነው ለዛ ነው አብዛኛውን ጊዜ ፋን ያላቸውን ፍሪጆች በጣም የምንጠቀመው ማለት ነው። አቅም ቢኖራችሁ ፋን ያለውን ፍሪጅ ብገዙ እመክራለሁ። እንደ ራሴም ማለት ነው ፋን ያላቸውን ፍሪጆች ለመጠቀም ሞክሩ። ሌላኛው በጣም አስፈላጊ ጉዳይ ደግሞ ምንድን ነው፣ አንድ ፍሪጅ ላይ አብዛኛውን ጊዜ አይታችሁ ከሆነ ከጊዜ ወደ ጊዜ ቴክኖሎጂ በተለዋወጠ በመጣ ቁጥር ምን ያደርጋል መሰላችሁ፣ ወተር ዲስፔንሰር እንጠቀማለን። ወተር ዲስፔንሰሩ ምንድን ነው፣ ራሱ አቀዝቅዞ ከታች እጃችሁን በመጠቀም ብቻ የምትጠቀሙበት አይነት ፍሪጅ አለ። እነዛ ፍሪጆች በጣም አስፈላጊ ናቸው። ብዙን ጊዜ ቀዝቀዝ ያለ ውሃን የምንፈልግ ከሆነ ከእንደዚ አይነት ፍሪጆች መጠቀም እንችላለን ማለት ነው። ሌላው በጣም ወሳኝ ነው ብዬ የማስበው ነገር ምንድን ነው የፍሪጁ የድምፅ መጠን ነው ማለት ነው። ይሄ ማለት አንድ ፍሪጅ በጣም ሲጮይ ምን ያክል እንደሚረበሽ ሁላችንም የምናውቀው ነው። ስለዚህ የፍሪጅ ስታንዳርድ ወይም ኖርማል የምንለው የድምጽ መጠን ከ35 እስከ 45 ዴሲቤል ያክል ቢኖረው ምን ያክል የተጋነነ ድምፅ አይኖረው ማለት ነው። ይህንን ወሳኝ ጉዳይ ማወቅ አለባችሁ። ሌላ ማወቅ ያለብን ጉዳይ ምንድነው? ይሄ ነገር በጣም በጣም በጣም ወሳኝ ነው። ምክንያቱም የክላይሜት ኮንዲሽናችን በጣም ይወስናል። ይሄ ማለት የአየር ሁኔታችን፣ ፍሪጅ ስንገዛ በረሃ ላይ የምትጠቀሙት ፍሪጅ እና በጣም ቀዝቃዛ ቦታ ላይ የምትጠቀሙት ፍሪጅ በጣም ይለያያል። ስለዚህ የተቻላችሁ መጠን ሰውን አማክራችሁ መግዛት ያለባቸው ምንድን ነው፣ እንደ አየር ሁኔታችሁ የምትገዙትን ፍሪጅ ብትወስኑ የተሻለ ነው። ሙቀት ያለበት ቦታ ላይ የምትጠቀሙት ፍሪጅ ሌላ መሆን አለበት። ምክንያቱም አብዛኛውን ጊዜ ኳና የሌላቸውን ፍሪጆች ይመከራል እዛ አካባቢ ላይ ብትጠቀሙ፣ በረዶም ስለሚጋግሩ የምትፈልጉትን ነገር በቀላሉ ማቀዝቀዝ እንዲችል ያደርጋል ማለት ነው። ይህም አነሳላችሁ ሀሳብ ፍሪጅ ብቻ ሳይሆን ሌሎችንም ኤሌክትሮኒክስ ስገዙ አስባችሁበት፣ በእርግጠኛነት ተጠንቀቃችሁ መግዛት ያለባቸው ጉዳይ ነው። ምክንያቱም ብዙውን ጊዜ አብዛኛው ሰው እቃ ይገዛል። እቃ ሲገዛ ዋረንቲ አይቀበልም። ዋረንቲ የሚያስፈልግበት ፖይንት ምንድን ነው? ብዙውን ጊዜ የአንድ ፍሪጅ ዋናው ወይም ልቡ ኮምፕረሰሩ ስለዚህ ኮምፕረሰሩ የመበላሸት የሆነ ነገር የመሆን እድል ስለሚኖረው ማድረግ ያለባችሁ ነገር ምንድን ነው? የዛን የኮምፕረሰር ዋረንቲ መቀበላችሁን እንዳትረሱ። ስለዚህ በሆነ ሰዓት ሲበላሽ የጥገና አገልግሎት እንድታገኙ ማለት ነው። ወደ ቀጣዩ ሀሳብ ስናልፍ ደግሞ ምንድን ነው? የራሳችሁን የካፒታል አቅማችሁን ማወቅ አለባችሁ። የካፒታል አቅማ አወቃችሁ ማለት የሚጠቅማችሁ አንደኛ የምትመርጡትን የፍሪጅ አይነት ይለይላችኋል። ሁለተኛ ፓርቱ ደግሞ ምንድን ነው አሪፍ ፐርፎርማንስ ኢነርጂ ሴቨር እንዲሆን የምናወጣውን የኤሌክትሪክ አቅም እንዲወሰንልንና በውስጣቸው የመቃጠል የመበላሸት እድላቸውን በጣም ይቀንስልናል። ስለዚህ እናንተም ማወቅ ካለባችሁ ነገር አንደኛው የምትጠቀሙትን ሞተር ወይም ኮምፕሬሰር አውቃችሁ ብትገዙ በጣም የተሻለ ነው። እንደ ምርጫችሁ አሁን ደግሞ ወሳኝ ወዳልነው የፍሪጆች ብራንድ እና ዋጋ እናልፋለን። ባይገርማችሁ ፍሪጆች የተለያዩ ብራንዶች አላቸው። እነዚህ ብራንዶች ደግሞ ሁሉም አሪፍ ናቸው፣ ጥሩ ናቸው ማለት አይደለም። እውነት ለመናገር የምትጠቀሙበት ፍሪጅ እንደ ብራንዱ ይለያያል። ብራንዱም ኳሊቲ ሆነ ማለት አሪፍ እቃ ነው ማለት አይደለም። ስለዚህ እኔ እንደ ራሴ ሪከመንድ የማደርጋችሁን አራት ወሳኝ የሚባሉ ፍሪጆችን ጠቁማችኋለሁ። ግን እነዚህን ስላችሁ እነዚህ ብቻ ናቸው ፍሪጆች ማለት አይደለም። አብዛኛውን ጊዜ ምን ይሆናል፣ ከሰው ከሚሰማው አንጻር ብራንድን ተከትሎ እቃ ይገዛል። እቃ ሲገዛ ይሄ አሪፍ እቃ ነው ማለት አይደለም። ማየት ያለባችሁ ነገር ምንድን ነው፣ ከዚህ በፊት የተጠቀሙ ሰዎች ምን ያክል ይህንን ፍሪጅ ወደውታል? ምን ያክል ተጠቅመበታል? ለምን ያክል ጊዜ ያለምንም ጥገና ያለምንም ብልሽት ቆይቷል? የሚለውን ነገር ጠይቃችሁበት ገዙ፤ በጣም ይመረጣል። ምክንያቱም አሁን ላይ የምናያቸው ፍሪጆችን ከገዛም በኋላ ሪቪው አናስቀምጥም ኦንላይን ላይም ቢሆን ማለት ነው። ይሄ ፍሪጅ ይሄን ያክል ኳሊቲ ያለው አሪፍ ነው፣ ይሄን ያክል ተጠቅሜበት አለው፣ ስጠቀምበት በጣም አስፈላጊ ነበር የሚለውን ሀሳቦች አታገኙ። ስለዚህ ማየት ያለባችሁ ማወቅ ያለባችሁ ነገር ምንድነው ከምታውቁት ሰው ጠይቃችሁ፣ አቅራቢያችሁ ከሚጠቀም ሰው ወይም ስለ ፍሪጅ እውቅና ካለው ሰው ጠይቃችሁ ፍሪጆችን ብገዙ በጣም የተሻለ ነው። እንደ ራሴ አምስት ያልኳቸውን የፍሪጅ አይነቶችን ከነዋጋቸው ከዝቅተኛ እስከ ከፍተኛ እስከምችልላችኋለሁ። እናንተም እንደ ምርጫችሁ አይታችሁ መግዛት ትችላላችሁ። ከነዚህ ከጠቀስኳቸው ውጪም ሌሎች የፍሪጅ አይነቶች አሉ። እነሱ ፍሪጆች አሪፍ የሚባሉም አሉ አዳዲስ ደግሞ ወደ ማርኬቱ የሚገቡ አሉ አዳዲስ ወደ ማርኬቱ ሲገቡ ምንድን ነው የሚሆነው ዋጋቸውን ይቀንሱ ና በዛው ልክ ደግሞ ጥሩ የሆነ ኳሊቲ ይዘው መጥተው ማርኬቱን ዶሚኔት ለማድረግ ይሄዳሉ ስለዚህ በእናንተም ሁኔታውን ታያላችሁ እቃው ከተመቻችሁ አሪፍ የሆነ ፐርፎርማንስ በተለይ በውስጣቸው የተሰጣቸው ሬቲንግ አለ ኢነርጂ ሬቲንግ የሚጠቀሙት የኤሌክትሪክ አቅም መዛት የድምጻቸው መጠን በዛው ልክ ደግሞ የሚጠቀሙት የኮምፕረሰር ቴክኖሎጂ ተጠቅሶባቸው ይመጣል ስለዚህ እነሱን ሁኔታዎች አይታችሁ ጥሩ ከሆነ ገዙት የተሻለ ነው። የምንጊዜም በጣም ምርጡና አሪፉ ፍሪጅ ምንድን ነው? ኤልጂ ኤልጂ በጣም ብዙም ጊዜ ኮምፕሌን የሚቀርብበት ፍሪጅ አይደለም። ብራንዱን ይፈልጋል። አሪፍ የሆነ ኳሊቲ አላቸው። ስለዚህ እነዚህ ፍሪጆች ምርጥና ጥሩ ይባላሉ። ሀገራችን ላይም በጣም በጣም ውድ ናቸው፣ ከሀገራችን ሁኔታ አንጻር ማለት ነው። ሌሎች ሀገር ላይ ይጠቀሙበታል፣ ግን ሀገራችን ላይም አለ። ዋጋው ግን በጣም ከፍ ያለ ነው። የመጀመሪያው የምንመለከተው የፍሪጅ ሊትሩ ብዛት እስከ 668 ሊትር የሚይዘው ፍሪጅ ዋጋው ከ350 ሺህ እስከ 400 እንደ ቦታው ልዩነት ይሸጣል። ምክንያቱም የሆነ ቀነ ደስ ያለ ቦታ ሌዳችሁ መግዛት የሚችሉበት ሁኔታ ካለ ፕራይሱ ይቀንሳል። በዛ ያለ ወይም ሆል ሴሮሮች አካባቢ ላይ ሲሸጥ ማለት ነው። ከዛ ባለፈ ደግሞ እንደ ቤክራዩ ከፍ ያለ ቦታ ሌዳችሁ ለመግዛት ስትፈልጉ የዋጋው ብዛት በዛው ልክ ይጨምራል። ኤልጂ 600 ሊትሩን እስከ 230 ሺ ብር የምናገኝ ሲሆን ኤልጂ 566 ሊትር ደግሞ እስከ 215 ሺ ብር እናገኛለን። ሌላኛው 535 ሊትሩን ደግሞ 180 ሺ ብር የምናገኝ ሲሆን 372 ሊትሩን እስከ 150 ሺ ብር እናገኛለን እናገኛለን ማለት ነው። ሌላኛው 308 ሊትሩን ደግሞ 125 ሺህ ብር እናገኛለን። የኤልጂን ያክል ከተመለከትን ወደ ሁለተኛው እኔ የመረጥኩት ብራንድ ስናልፍ ሳምሰንግ ነው። ሳምሰንግም በጣም ማርኬቱ ላይ ተፈላጊና አስፈላጊ የሆነ ፍሪጅ ነው። ይህም ፍሪጅ ደግሞ የምታገኙበትን ዋጋ ልንገራችሁ። ሳምሰንጎች የተለያየ የሊትር ሳይዝ ቢኖራቸውም ሳምሰንግ 580 ሊትሩን እስከ 150 ሺህ ብር ታገኛላችሁ። ሌሎችም ከዛ በላይ ያላቸው ሳይዞች አሉ። አነስ ያለ ከተባለ እስከ 310 ሊትሩን ደግሞ እስከ 95 ሺህ ብር ገበያ ላይ ታገኛል ትችላላችሁ። ሳምሰንግ እንደ ፍላጎታችሁ ምርጥ ፍሪጅ ነው። በምታገኙበት ቦታ፣ በምትፈልጉት ኳሊቲ እና ሳይዝ መግዛት ትችላላችሁ ማለት ነው። እኔ ሶስተኛ ላይ ያስቀመጥኩት በጣም ኳሊቲ የሆነ ፍሪጅ ሂታቺ ነው። ሂታቺ የተለያየ አይነት ሳይዝ ቢኖራቸው ከነዛ ውስጥ እስቲ ከከፍተኛው ወደ ዝቅተኛው ዋጋቸውን እንመልከት። ሂታቺ 550 ሊትሩን በባለ ሁለት ተከፋች እስከ 200 ሺህ ብር የምናገኝ ሲሆን፣ ራሱን 550 ሊትር ደግሞ ባለ አራት ተከፋቹን እስከ 220 ሺህ ብር እናገኛለን ማለት ነው። ሌላኛው በሂታቺ ማግኘት የምችለው ትልቁ ሊትር 760 ሊትር ነው። እሱን እስከ 250 ሺህ ብር እናገኛለን ማለት ነው። በአራተኛ ደረጃ ላይ የመረጥኩት ፍሪጅ ምንድን ነው ነው። ሃይሰንስ ነው። ሃይሰንስ በጣም ምርጥ ኳሊቲ ያለው ፍሪጅ ነው። እሱም ፍሪጅ ደግሞ በተለያየ ሳይዝ በምትፈልጉት አይነት በፋንም ፋን በሌለው ማግኘት ትችላላችሁ። ሳይዛቸው፣ አይነታቸው በዛ ልክ ደግሞ ሊትር ደረጃቸው ይለያያል። እናንተ እንደ አቅማችሁ መግዛት ትችላላችሁ። የእነሱን ዋጋቸውን ደግሞ እንመልከት። ሃይሰንስ 720 ሊትር 230 ሺህ ብር የምናገኝ ሲሆን ሃይሰንስ 508 ሊትሩን እስከ 225 ሺህ ብር እናገኛለን። 120 ሊትሩን ደግሞ እስከ 32 ሺህ ብር እናገኛለን። 204 ሊትሩን 50 ሺህ ብር የምናገኝ ሲሆን 225 ሊትሩን ደግሞ እስከ 72 ሺህ ብር እናገኛለን። ይህንን የምላችሁ ዋጋቸው ልዩነት ይኖራቸዋል። እነዚህ የተመለከትናቸው አብዛኞቹ ፈን ባላቸው ናቸው። ፈን በሌላቸው የተለያዩ አይነት ፍሪጆችም ስላሉ እነሱ እንደ ዋጋቸው ይለያያሉ። አምስተኛ ላይ ያስቀመጥኩት ፍሪጅ ደግሞ ሚዲያ ነው። በጣም ብዙ ቦታ የምናገኘው ገበያው ላይ በጣም የተቆጣጠረ አሁን ላይ አሪፍ ስም ያለው ፍሪጅ ሚዲያ ነው። ሚዲያን ስንመለከት ከሌሎቹ አንጻር ልናነጻጽራቸው እንችላለን። ከእሱ ጋር ተቀራራቢ አይነት አቅም ያላቸው ፍሪጆች አሉ፣ እንደ ኦርቢት ያሉ ኳሊቲ ያላቸው ያላቸው ኖርቢት ሚዲያ ፍሪጆች አሉ። ሰው አሁን የሚዲያ ፕራይስ ልጠቅማችሁና እናንተ ከሱ ተቀራራቢ የሆኑ ፍሪጆችን መጠቀም ትችላላችሁ። ገበያው ላይ በጣም ብዙ ብዙ ብዙ ፍሪጆች አሉ። ሚዲያን ገበያ ላይ አሁን ላይ ባለበት ዋጋ ከ32 ሺህ ብር ጀምሮ ማግኘት እንችላለን። ከፍተኛው እስከ 510 ሊትር መያዝ የሚችል ፍሪጅ እስከ 155 ሺህ ብር እናገኛለን ማለት ነው። እንግዲህ ተመልካቾቻችን ስለ ፍሪጅ ያነሳውላችሁን ሀሳብ የምትስማሙበት ነው ብዬ አስባለሁ። በመጨረሻም ጠቅለል አድርጌ ለመንገር ያክል ፍሪጅ ስገዙ ማወቅ ካለባቸው ነገሮች ውስጥ አንደኛው ያላቸው የካፒታል መጠን፣ ሁለተኛ ጉዳይ ደግሞ ምንድነው የምትመርጡት የፍሪጅ አይነት ፋን ባለው ፋን በሌለው ልዩነቱን በደንብ ነግሬያቸዋለሁ ብዬ አስባለሁ። ሶስተኛ ጉዳይ ደግሞ ምንድነው የኤነርጂ አቅም የሚጠቀሙት የኤነርጂ መጠን እሱን በደንብ ማወቅ ይኖርባቸዋል። ይህ ማለት ከምትጠቀሙት የኤሌክትሪክ አቅም ጋር ተመጣጣኝ የሆነ ሳይዝ ያላቸው ፍሪጆች እንደ እንድትጠቀሙ ነው። በአራተኛ ላይ ደግሞ የምንመለከተው የድምፅ መጠኑን መለየት ይኖርብናል። አብዛኛውን ጊዜ የምናያቸው ፍሪጆች በጣም ከፍተኛ የሆነ ድምፅ ከማሰማታቸው ጋር በተያያዘ አቨሬጅ ከ35 እስከ 45 ዴሲቤል ልዩነት ያላቸው ፍሪጆችን ብትጠቀሙ በጣም የተመረጠ ይሆናል። በጣም ወሳኙ ጉዳይ ቅድም የነገርኳችሁ ደግሞ የምትገዙት ፍሪጅ ካላችሁበት የአየር ሁኔታ ጋር የተመጣጠነ ወይም ለዛ አካባቢ የሚሆን መሆኑን አረጋግጣችሁ መግዛት ይኖርባችኋል። ሌላው ጉዳይ ደግሞ ምንድን ነው፣ ብራንድን ተከትላችሁ ብቻ ሳይሆን ብራንዱ በጣም አሪፍ ኳሊቲ መሆኑን አረጋግጣችሁ እንድገዙ ነው። ሌላው መለየት ያለባችሁ ወሳኝ ጉዳይ ምንድን ነው፣ ፍሪጅ ስገዙ ሊትርና ሞዴላቸው ግራ እንዳያጋባችሁ ለይታችሁ መግዛት ይኖርባችኋል። ብዙውን ጊዜ ምንድነው፣ ፍሪጅ ሲጻፍ የሞዴሉ ቁጥርና ሊትሩ ይመስለናል። ሊትር ልዩነት ይኖራቸዋል። ከላይና ከታች የሚይዙት የሊትር ልዩነት እናንተንም ግራ እንዳያጋ ይጋባችሁ ሊትሩንና የሞዴል ቁጥሩ ለየታችሁ መግዛት ይኖርባችኋል እላለሁ። ይህንን አውቃችሁ መግዛት ይኖርባችኋል ማለት ነው። አሁንም አልረፈደም። አዎ፣ እውነት ነው አልረፈደም። በአዲስ አበባ ከተማ እምብርት በሆነች ለገሀር ላይ በፍጹም አይቀርም እርስዎ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል እስቴት በመሀል አዲስ አበባ በተመረጡ ቦታዎች፣ በቦሌ፣ በ22 ማዞሪያ፣ በተክለ ሃይማኖት፣ በሴምሲ፣ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30 ፐርሰንት የዋጋ ቅናሽ እንዲሁም በ5 ፐርሰንት ቅድመ ክፍያ ብቻ 60 40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበን አቅርበንሉታል ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ ተመልካቾቻችን ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ፍሪጅን በተመለከተ መጠየቅ የምትፈልጉት ሀሳብ ካለ ከታች ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ እንዳቀርብላቸው የምትፈልጉትን መረጃ ማንኛውንም አይነት ማሽነሪ ሊሆን ይችላል። የምትፈልጉትን መረጃ ኮሜንት ላይ አስቀምጦልኝ። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስላል። አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ለዚህ ቻናል አሁንም አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናል